እናመሰግናለን። የአማራ ፋኖ አንድነት በጎንደር የአማራ ፋኖ በወሎ ቤት አማራ የአማራ ፋኖ በሸዋ የአማራ ፋኖ በጎጃም በጋራ ያወጁት ዘመቻ አንድነት ዛሬ አስራ ሰባተኛ ቀኑን ይዟል። አስራ ሰባተኛ ቀኑን ዘመቻ አንድነት ብረቱን ጠብቆ በተለያዩ ቀጠናዎች ከፍተኛ ተጋድሎ እየተደረገ የተደረገ በርካታ አስደናቂ ጀብዶች እየተፈጸሙ በዚህ ደርሰናል። እንግዲህ በዛሬው አስራ ሰባተኛ ቀኑን በዘመቻ አንድነት አጠቃላይ ውሎና እንቅስቃሴዎች ምን ይመስላሉ የሚለውን የአማራ ፋኖ በጎጃም የሕዝብ ግንኙነት መምሪያ ኃላፊ ፋኖ ማሪሸት ፀሐዩ የአማራ ፋኖ በወሎ ቤት አማራ የሕዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው የአማራ ፋኖ በሸዋ የሕዝብ ግንኙነት መምሪያ ኃላፊ ፋኖ አብደላ ንድሪስ እንዲሁም ደግሞ የአማራ ፋኖ አንድነት በጎንደር የሕዝብ ግንኙነት መምሪያ ኃላፊ ፋኖ ዮሀንስ ንጉሶ በጋራ አጠቃላይ የግንባር ውሏቸውን መረጃዎች የምንቀበል ይሆናል። ቀዳሚ አድርገው የአማራ ፋኖ በጎጃም የሕዝብ ግንኙነት መምሪያ ኃላፊ ፋኖ ማሪሸት ፀሐዩ ወደ እናንተ ወደ አንተ እየመጣው ከሚዲያዎች በኩል ቴሌቪዥን ቴሌቪዥን አሻራ ሚዲያ፣ ብላክ ላዮን ሚዲያ፣ ሮሃ ቴሌቪዥን፣ ግሎባል ፋኖ ሚዲያ እና ኢትዮ ሃምሳ አንድ ሚዲያ በጋራ ቆይታ የምናደርግ ይሆናል። ፋኖ ማርሻል ጸሐዩ የጎጃም ግንባር አስራ ዘጠነኛ ቀኑን አስራ ሰባተኛ ቀኑን የያዘው በዘመቻ አንድነት ውሎ ምን ይመስላል? አመሰግናለሁ ሙሉ ጌታ። እንግዲህ የአማራ ፋኖ በጎጃም ከታወጀ አስራ ሰባተኛ ቀኑን በያዘው ዘመቻ አንድነት ዛሬም በተለያየ ዘርፍ ተጠናክሮ ቀጥሏል። ከዛሬ አስራ ሰባተኛ ቀን ላይ ከመግባቴ በፊት ግን በትናንት በቀን አስራ ስድስተኛው የአዋጅ ቀን ላይ የተደረገ የተሰራ ጀብዳ አለ። ትናንት በኔትወርክ ምክንያት ባለመገኘቴ የአስራ ስድስተኛ ቀን ውሎውን ዛሬ ለመናገር እገደዳለሁ። አስራ ስድስተኛ ቀኑን ባስቆጠረው ዘመቻ አንድነት እንግዲህ የአማራ ፋኖ በጎጃም ጎጃማ አገው ምድር ሶስተኛ ክፍለ ጦር ከአሽፋ እና ወደ ቲሊሊ በነበረ መካከል ሰፊ ራዲየስ በሸፈነ ውጊያ ላይ በትናንትናው ዕለት በጠላት ላይ ባሳረፈው መብረቃዊ ጥቃት አምስት ክላሽንኮ መሳሪያ ማርኳል። አራት የዲሽቃ አስቃጥላ ከነ ሙሉ ጥይቱ ማርኳል። አምስት የብሬል ሽልሽል ከነ ሙሉ ጥይቱ ማርኳል። አስር የጠላት ኃይል አስክሪን ጠላት ያው ጥሎት ሸሽቶ በማህበረሰቡ ተቀብሯል። ከአዲሶቹ ምርቆች መካከል ተመራቂ አድማ ብተና አባላት መካከል ዘጠኙ እንደዚሁ የአማራ ፋኖ ጎጃም ተቀላቅለዋል። በአንድ ቀን ብቻ በትናንትናው ዕለት አስራ ስምንት የሚደርሱ የወራሪው መከላከያ አባላት እንደዚሁ የነፍስ ወከብ መሳሪያን በመያዝ ተቀላቅለዋል። በአጠቃላይ በትናንትናው ዕለት ሀያ ሰባት የሚደርስ የወራሪው አብይ አህመድ ኃይል ወደ አማራ ፋኖ በጎጃም የተቀላቀለበት እና አሽፋ በተባለ ቦታ ትሊሊ ከተማ እና አሽፋ በተባለ አካባቢ ከፍተኛ ጀብድ ተሰርቶ መሳሪያ እና ተተኳሽ የተማረከበት ገድል ተሰርቷል። በዛሬው እለት ደግሞ በአማራ ፋኖ በጎጃም ምናልባት ከዚህ በፊት የተደጋገመ ነገር ግን ዛሬ በአርበኛ ዘመነ ካሴ ሽልማት የተበረከተለት አንድ የአማራ ፋኖ በጎጃም አባል አለ። በስድስተኛ ቀን ጌታ የፍታይ ንጉስ የክፍለ ጦር ንጉሥ ተክለ ሃይማኖት ብርጌድ አባል የሆነው አንድ የአማራ ፋኖ በጎጃም ብርቱ ሰው በዛሬው እለት ከዚህ በፊት አንድ አመራር ደብረ ማርቆስ ከተማ ውስጥ በመግባት አመራር እንደዚሁ በማጥቃት ጀብድ ሰርቶ ነበረ። በዛሬ እለትም ሰርጎ በመግባት ብቻውን በሽጉጥ በመምታት የአድማ ብተን አዛዡን የታጠቀውን መሳሪያ በመማረክ ወደ ንጉስ ተክለ ሃይማኖት ብርጌር ተመልሷል። በዚህም ደስ የተሰኘው የአማራ ፋኖ በጎጃም እንደ ድርጅትና መሪያችን አርበኛ ዘመነ ካሴ ከዚህ በፊት እንዳደረገ ሁሉ ዛሬም ለዚህ ጀብደኛ የፋኖ አባል የስታር ሽጉጥ ሽልማት አበርክቶለታል። አርበኛ ዘመነ ካሴም ለሁለተኛ ጊዜ ስታር ሽጉጥ ሲያበረክት ለእንደዚህ አይነት ጀብደኞች ባለፈው ጊዜ አንድ የወራሪው አባል የነበረ ወጣት ይመራው የነበረውን ሻለቃ መሪ እንደዚሁ በማታ እርምጃ ወስዶበት መሳሪያውን ይዞ ስምንተኛ ክፍለ ጦር በላይ ዘለቀ ክፍለ ጦር ማለት ነው፣ አባ ኮስትር ብርጌድን ተቀላቅሎ ነበረ። ይሄ የሚታወስ ነው። ዛሬም አርበኛ ዘመነ ካሴ እንደዚሁ በጣም በመደሰቱ ለሁለተኛ ጊዜ ስታር ሽጉጥ ሽልማት አበርክቷል። በአስራ ሰባተኛ ቀን በያዘው የአማራ ፋኖ ነው። በጎጃም ለየት ያለው ክንውን ይሄ ነው። በሰላሳ ብርጌዶች ላይ የሚደርስ ጥልቅ ውይይትና ተሐድሶ ተሰርቷል። በዛሬው ዕለት የአማራ ፋኖ በጎጃም ሁሉም የስራ አስፈጻሚ አባልና አመራር ወደ ሁሉም ክፍለ ጦሮች በተሰጠው ድርጅታዊ ስምሪት መሰረት ተንቀሳቅሶ እያንዳንዱ ብርጌድ ላይ ጠላትን መልሶ ለማጥቃት፣ ጠላትን ለመማረክ፣ ጠላት ያመጣውን መሳሪያ በእጅ ለማስገባት የሚያስችል ጥልቅ ውይይት፣ ጥልቅ ተሐድሶ እየተደረገ ነው የሚገኘው። ስለዚህ አባሉ እያንዳንዱ አባል በዘመቻ አንድነት በጣም ደስተኛ መሆኑን አሁን ያለውን የወራሪውን ኃይል ለመደምሰስ ሩቅ እንደማይፈጅ እንደማይጓዝ ረጅም ጊዜ እንደማይፈጅበት አሉ የሚባሉ ችግሮችን ገምግሞ በጋራ አብሮ መቆም እንዳለበት ከሌላው የአማራ ፋኖ ደረጃዎች ጋር በቅርቡ ድርጅት ተመስርቶ አንዱ ነው። አማራ ክልል ከሚባለው ተለምዷዊ የአብዮታዊ ዲሞክራሲ አጥር ወጥቶ ወደ ሌሎች አካባቢዎች ተንቀሳቅሶ ጠላትን ማጥቃት እንደሚፈልግና ቀጣይ በሚመጡ ድርጅታዊ አቅጣጫዎች ዙሪያ የትኛውንም ያህል መስዋዕትነት ከፍሎ ይህን ስርዓት ለመጣ ዝግጁ መሆኑን የአማራ ፋኖ በጎጃም አባል በዛሬው ዕለት በሰላሳ ብርጌዶች አረጋግጦልናል። ከዚህ ባሻገር ብራቃት ላይ በወገኖቻችን ላይ በደረሰ ጭፍጨፋ የጀግናው ኮሮኔል ታደሰ መኑነህ ብርጌድ አባላት በወሰዱት መብረቃዊ ጥቃት ብራቃትና መራይ ከተማ በአጠቃላይ በተወሰደ እርምጃ የሞቱት ቁጥር የጠላት ቁጥር ከአንድ መቶ ሰላሳ በልጧል። በዚህም መሪያችን አርበኛ ዘመነ ካሴ እንዳለው የወገኖቻችን ደም በፈሰሰበት አደባባይ ላይ አንድ መቶ ሰላሳ የሚሆን የአብይ አህመድን ወራሪ ጀግኖቹ የታደሰ ሙሉነ ልጆች ጀግኖቹ የዘመነ ካሴ ልጆች ደም በመመለስ ለሕዝባቸው አለን ብለው ታሪክ ሰርተው አሳይተዋል። እንግዲህ እንደሚታወቀው ታደሰ ሙሉነ ብርጌድ በአደረጃጀቱም በሰው ኃይሉም በመሳሪያውም በሰራው ጀብድም አንድ መቶ ዘጠኝ ጊዜ በመዋጋት በአማራ ፈኖ በጎጃም የመጀመሪያው ብዙ ጊዜ የተዋጋ ብርጌዱ ነው ተመዝግቧል። ባለ ርቀት ድብርጌድ ነው ያለበት ቀጠናም እንደዚሁ ከባህር ዳር ካለበት የቅርብ ርቅት መሆኑ አንጻር ጠላት ከፍተኛ መካናይዝድ የሚያንቀሳቅስበት ከፍተኛ የሰው ኃይል የሚያንቀሳቅስበት ኮማንዶ ጭምር ክፍለ ጦር በክፍለ ጦር ደረጃ ኮማንዶ ጭምር ያለበት ቀጠና ነው። ነገር ግን ጀግኖቹ ይህን ተቋቁመው ብላቃትና መራዊ ላይ በወሰዱት እርምጃ መቶ ሰላሳ እና ከዚያ በላይ የሚሆን የጠላት ኃይል ላይ ሙትና ቁስለኛ ማድረግ ችለዋል። በአጠቃላይ በዘመቻ አንድነት አስራ ሰባተኛ ቀን ላይ የተከናወነ ክንውን ይሄን ይመስላል። ሙሉጌታ አመሰግናለሁ። እኔም ከልብ አመሰግናለሁ። የአማራ ፋኖ በሸዋ የህዝብ ግንኙነት መምሪያ ኃላፊ ፋኖ አብደላ እንድሪስ በሸዋ ግንባር አስራ ሰባተኛ ቀኑን የያዘው የዘመቻ አንድነት ምን ይመስላል? አመሰግናለሁ ሙሌ። እንግዲህ የአማራ ፋኖ በሸዋ ዘመቻ አንድነት በማወጅም ከታወቀ ጊዜ ጀምሮም በንቃት እየተሳተፈ ይገኛል። ሰሞኑንም ሲደረግ እንደነበረው በዛሬው ዕለትም የአማራ ፋኖ በሸዋ ከሰም ክፍለ ጦር ኃይለ ማርያም ማሞ ብርጌት በተለያዩ ቦታዎች እንደዚሁ ጥቃት ሲሰነዝር ነው የዋለው። በዛም ከፍተኛ የሆነ ድል ተገኝተዋል። በተለይም ኦሮማሽ በተባለ አካባቢ ላይ በወገን በተወሰደ እርምጃ በርካታ የአገዛዙ ጥምር ጦር ተደምስሷል። እንደዚሁም ጥቂት የማይበላው ቁስለኛ ሆኗል። እዚህ ላይ እንግዲህ ከፋኖ ወይም ደግሞ ፋኖ ብለን ካሰለጠን ነው በተጨማሪ በከፍተኛ ደረጃ ዛሬ ሲሳተፍ የዋለው እዚህ ትንቅንቅ ላይ አባት አርበኛ በሚል የኋላ ደጀን ብለን ያደራጀ ነው ኃይል አለ። በዛም እንግዲህ በከፍተኛ ደረጃ ሲንቀሳቀሱ ውሏል። በርካታ የአገዛዙ ሰራዊትም ተደናግጠው የተጎዳባቸውን ጉዳተኛ አስክሬናቸውን ሄዱበት የሄዱበት ሁኔታ ነው ያለው። በተለይም ወደ ኮረማሽ ለተወሰኑ ደቂቃዎች ዘልቆ ገብቶ የነበረው ያገዛዙ ኃይል በጣም በሚያሳፍር እና በሚያስቀይም ሁኔታ የጤና ጣቢያዎችን ወይም ደግሞ ተቋማትን ሙሉ በሙሉ ዘርፏል። ትምህርት ተቋማትን ዘርፏል፣ አውድሟል፣ የሰባበረበት ያቃጠለበትም ሁኔታ አለ። በተጨማሪም በዛ በእንቅስቃሴው ላይ ሲመለስ በተለይም የአርሶ አደሩን ንብረት የቁም እንስሳት ሳይቀር የዳልጋና የቀንድ ከብቶችን ሳይቀር ዘርፎ የተመለሰበት ሁኔታ ነው ያለው እንግዲህ በዛ በነበረው ትንቅንቅ በከፍተኛ ደረጃ እንደተመጣ ነው። ከሰም ክፍለ ጦር እንግዲህ ነበልባል ብርጌድም፣ ሌሎችም ብርጌዶች በከፍተኛ ትንቅንቅ ላይ ነው የሚገኙት። ሌላው ነገር በዚህ በዘመቻ አንድነቱ ጎን ለጎን ሲሰራ የነበረው በተለይም የፖለቲካ አደረጃጀት የማህበረሰብ የማንቃት የማብቃት አደረጃጀቶችን የመፈተሽ ስራዎች፣ የሰራዊት እና የአመራር ግንኙነት በከፍተኛ ደረጃ ሲሰራ የዋለበት ሁኔታ ነው ያለው። እንዳጠቃላይ ሲወሰድ በሁሉም ክፍለ ጦሮች ምናልባት አሁን ዜናው ተወሰነ ነው የደረሰኝ፣ እናንተ ጋር የሚያደርስኳቸው አለ። ሌሎቹ ምናልባት ሲደርሱ በምናስተላልፍ ይሆናል። በዜናው እንትን ላይ እንዳጠቃላይ ሲወሰድ ግን ዘመቻ አንድነት በአማራ ፋኖ በሸዋ ውስጥ በከፍተኛ ደረጃ እየተሰራበት መሆኑን ለመጠቆም ነው። አመሰግናለሁ። እሺ ከልብ አመሰግናለሁ። የአማራ ፋኖ በወሎ ቤት አማራ የሕዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው፣ በወሎ ቤት አማራ ግንባር አጠቃላይ አስራ ሰባተኛው ዘመቻ አንድነት እንቅስቃሴ ምን ይመስላል? አመሰግናለሁ ሙሉጌታ። እንግዲህ ተጠናክሮ በቀጠለው የአማራ ፋኖ የሁሉም አደረጃጆች የዘመቻ ተጋድሎ በወሎ ቤት አማራ ቀጠናም ተጠናክሮ ቀጥሏል። እንግዲህ ከወሎ ቤት አማራ ከአምስቱም ኮሮች በዛሬውና በትናንትና ሁለት ሁለቱ ኮሮች ውጊያ ላይ ነበሩ። ሶስት ኮሮች ልጅያሱ ኮር ቤት አማራ ክፍለ ጦር በርካታ ጦር መሳሪያዎችን የክላሽንኮፍ እና የቡድን መሳሪያም ጭምር የማረከበት ተጋድሏል። ሙሉ ዝርዝሩ እንደደረሰኝ የማደርሳችሁ ይሆናል። በላስታ ሳብ ኮር እንግዲህ ግዙፍ ወይ የላስታ ሳብ ኮር ሁለት ወረዳዎችን ሙሉ ለሙሉ እያስተዳደረ ይገኛል። ከዛ በዘደረ ላሊበላ እና የተለያዩ የወረዳ ከተሞችን ከበባ ውስጥ አስገብቶ ያለ በጣም በርካታ ቀጠናዎች ሸፍኖ የሚገኝ የአማራ ፋኖ በወሎ ቤት አማራ ግዙፍ ኮር ነው። ሰባት ክፍለ ጦሮችን በውስጡ ያቀፈ ማለት ነው። በዚህም የሜጀር ጄኔራል አርበኛ ውባንታ ባተ ክፍለ ጦር ማለት ነው። እዚሁ መቄት አካባቢ በርካታ ደብረዘቢጥ ወደ ፍላቂት ከተማ መታጠፊያ አካባቢ ደፈጣ በመፈጸም በርካታ የዙፋን ጠባቂ ሰራዊት ሙትና ቁስለኛ በማድረግ ጠላትን ረፍት የመንሳት የማሰላቸትና እየተሰላቸ ወደ ፋኖ የሚቀላቀልበት ወደ መጣበት ሀገሩ የሚበታተንበትና አጠቃላይ በደፈጣ በጉሪላ እንደዚሁ በተለያዩ ውጊያ ስልቶች በማሰላቸት እና ምርር እንዲለው በማድረግ አመች ሆኖ ሲገኙ ደግሞ በመደበኛ ውጊያ በርካታ ጠላትን እየደመሰስን የመጣንበት ሂደት አለ እና ይህንንም አጠናክረን እንቀጥላለን። ከዚህ ጋር ተያይዞ በርካታ አድማ ብተና የሚባለውን ወደ አማራ ስብስብ እና እራሱን መከላከያ እያለ የሚጠራውን የአብይ አህመድን ዙፋን ጠባቂ ሰራዊት በዛሬ ውለት ሙትና ቁስለኛ በማድረግ በርካታ ድል ተጎናጽፈዋል ማለት ነው። ከዛ በዘለለ በምስራቅ አማራ ኮር አንድና ምስራቅ አማራ ኮር ሁለት አሃዶች ደግሞ ወልዲያ በቅርብ ርቀት የምትገኘው ቃሊም ከተማና አካባቢው ላይ ጠላት እንግዲህ ቃሊምን በተለይ መከላከያ የሚባለው ኃይል ቤርሙዳ ማለት ነው። ወደዛ ቦታ ሄደን አንዋጋም በሚል በበርካታ በአየር ኃይል ጭምር በመድፍ በሞርተር በቢኤም እና በብዙ ጭምር ንጹሀን ጭምር ሲጨፈጨፍበት የነበረ ቀጠና እንደሆነ ይታወቃል። ያን ቀጠና አሁንም እስከ መርጦ አካባቢ ድረስ አስተሳስሮ የአማራ ፋኖ በወሎ ቤት አማራ የያዘበት ሁኔታ አለ። በዛሬው ዕለት የምስራቅ አማራ ኮራንድ ሳምነው ክፍለ ጦር እና ሀይጃኖ ክፍለ ጦር አህዶች እንዲሁም ከዞበላምባ ከምስራቅ አማራ ኮር ሁለት የዞበላምባ ክፍለ ጦር አህዶች በጋራ በሰሩት ተጋድሎ አህድ ስል ያው ከየክፍለ ጦሮቹ ሻለቃ ሻምበሎችም የመቶዎችም የተሳተፉበት ውጊያ ስለሚሆን ነው አህዶች እያልኩ ንጠቅሰው ሙሉ ለሙሉ ክፍለ ጦሮች የተሳተፉበት አለም ግን ከእነዚህ ከጠቀስኳቸው ክፍለ ጦሮች የተውጣጡ አህዶች ግማሾቹ ፊት ለፊት ውጊያ በማድረግ ግማሹ ደግሞ ቀጠና በመሸፈን እና ደጀን በመሆን በጣም ምርጥ የሚባል ተጋድሎ በማድረግ ወደ ቃሊም ለማጥቃት ከሳንቃ እና ከወልዲያ ከተማ አካባቢ ይዞ ሀያ ሶስት ብረት ለበስ እና በርካታ ዙፋን ጠባቂ እግረኛ ሰራዊት ይዞ የመጣን የጠላት ሀይል መጥተው የመለሱበት ሁኔታ አለ። ተመልሶ ወደ ወልዲያ ወደ ምሽጉ ወደ ጉድጓዱ የገባበት ሁኔታ ነው ያለው። ብረት ለበስም ዙም ይዞ የመጣበት ሁኔታ አለ። ወደ ሳንቃ ከተማም የገባበት ሁኔታ ነው ያለው። ሳንቃ ከተማ ላይ አንድ ከፍተኛ አመራር የሞቶባቸው በተኩስ ጅምር ጭምር አጅበው ቀብር ስነ ስርዓቱን የፈጸሙበት ሁኔታ አለ። በፍትቅሉ ግን በርካታ ሙትና ቁስለኛውን ይዞ ወደ መጣበት አካባቢ የሄደበትና ምንም ነገር ማሳካት ያልቻለበት ሁኔታ ነው ያለው። አዲስ ተመርቀው የመጡ የሰሞኑን ከተለያዩ የአማራ ክልል አካባቢዎች ከተለያዩ የማህበራዊ ክንውን የሚደረግባቸው ቦታዎች ላይ ታፍሰው በጉልበት በአረጋ ከበደ ሎሌ አስተዳደር የአማራ ልጅ ታፍነው ሰልጥነው የመጡበት ሁኔታ አለ። እነዚህ ወጣቶች እየኮበለሉ ወደ ፋን የሚመጡበትን መንገድ እያመቻችን ያለንበት ሁኔታ አለ። በዚህም ስጋት የገባው አገዛዙና የሰሜን ምስራቅ እዝ ማለት ነው የመከላከያ ዩኒፎርም በማልበስ ወልዲያ ከተማ ላይ በሰፊው ሲያዞራቸው የነበረበት ሂደት እና ሁኔታውን እንዲለምዱት የማድረግ ሂደት ነበረ። የአድማ ብተናውን ልብስ ለብሰው አጠቃላይ ሕብረተሰቡን የተደራጁ የእኛ አካላቶችም ያስጠፏቸዋል፣ ያስቆብልሏቸዋል በሚል መከላከያ ልብስ አልብሰዋቸዋል። ይሄን ማለት ያው እንግዲህ ዩኒፎርም ቀይረዋል ማለት ነው በሌላ አማርኛ። ይሄን ያለው ሁኔታ እዚ አካባቢ አሁንም የማስኮብለሉ ሂደት ራሱን መከላከያ ከሚለውም ከአድማ ብተናውም ማስኮብለሉ በጣም ቀጥሎ ነው ያለው። በአሀዝ ሲሰላ በሬንጅ ማለት ነው። የአማራ ፋኖ ወሎ በአምስቱም ኮሮቹ ከሃያ እስከ ሰላሳ የጠላት ዙፋን ጠባቂ ሰራዊት የአማራ ፋኖ ወሎ ቤት አማራን እየተቀላቀለ ይገኛል። ሬንጅ ነው ያልኩትኝ ዛሬ አምሳም ስልሳም ሊገባ ይችላል። በሌላ ጊዜ ደግሞ ሶስትም፣ አራትም፣ አምስትም ሊገባ ይችላል። በአማካኝ ግን ከሃያ እስከ ሰላሳ የዙፋን ጠባቂ ሰራዊት በአምስቱም የአማራ ፋኖ ወሎ ቤት አማራ ኮሮች እየተመመ እየገባ ያለበት ነባራዊ ሁኔታ ነው ያለው። እና ከዚህ ጋር ተያይዘው በዚህ በላስተ ሳምኖ ኮር አርበኛ ሜጀር ጄኔራል ውባንክ አባተ ክፍለ ክፍለጦር በተደረገው ተጋድሎ ላይ በበርካ በፓትሮሎችና በተለያዩ ተንቀሳቃሽ የትራንስፖርት መኪኖች ሲንቀሳቀስ የነበረ ጠላት ላይ የማያዳግም እርምጃ ተወስዷል። ጥቃቱ አሁንም በየትኛውም ቀጠና ተጠናክሮ ይቀጥላል። ያለው ነገር ከአውደ ውጊያ ጋር በተያያዘ ይህንን ይመስላል። አሁንም ከልጅያ ሱኮር ጋር ቤት አማራ ክፍለ ጦር የአሁኑ የልጅያ ሱኮር ዋና ሰብሳቢ አርበኛ ሰለሞን አሊ ሲመራው የነበረ በጣም ግዙፍ ክፍለ ጦር ነው። ቤት አማራ ክፍለ ጦር በርካታ አስደናቂ ጀብዶችን ፈጽሟል። ክላሽንኮፎችን፣ የቡድን መሳሪያዎችን የተማረኩበት ሁኔታ አለ። እሱን ዝርዝር መረጃ በቀጣይ ይዤ የሚመጣ ይሆናል። የአማራ ፋኖ በወሎ ቤት አማራ በትላንትናውና በዛሬው በአስራ ሰባተኛ ቀን የዘመቻ አንድነት ተጋድሎ የአውደ ውጊያ መረጃዎች ይህንን ይመስላሉ። አመሰግናለሁ። እሺ ከልብ እና አመሰግናለን። የአማራፋ ነው በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ። በመጨረሻ የማነሳው ሀሳብ ከዚህ በፊት በተለይ የሚቀጥሉት ሁለት ወራት በሚል አደራጅታችሁ በውጭ ሀገር የሚገኙ በተለይም ደግሞ ፋኖ በተቆጣጠራቸው ቀጠናዎች የሰብአዊ መብት ጉዳት ለደረሰባቸው የቁሳቁስ ውድመት ለደረሰባቸው በፋኖ በሚቆጣጠራቸው ቀጠናዎች ድጋፍ የማድረግ ኮሚቴ አቋቁማችሁ በተለያዩ ከተሞች በመንቀሳቀስ ገቢ ማሰባሰቢያ ሲሰሩ መቆየታቸው ይታወሳል። በነገ ሁለት ቅዳሜ ማለትም ኤፕሪል አምስት ሀያ አምስት በዋሽንግተን ዲሲ የመዝጊያ ፕሮግራም እንዳላቸው ለሚዲያዎቻችን የደረሰው መረጃ ያመላክታል። ና ከዚህ ጋር በተያያዘ ያላችሁ መልእክት ምን ይመስላል? ቀዳሚ የማድርገው የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸ ፀሐዩ፣ ወደ አንተ ልምጣ። አመሰግናለሁ ሙሉጌታ። እንግዲህ ወገናችን ያው በአረመኔ ሥርዓትና አማራ ጠላታችን ነው በሚል ጥላቻ ባደገባቸው ኃይሎች በሀገሪቱ ብሔራዊ ጦርና በሀገራዊቱ ብሔራዊ ፋይናንስ እየተጨፈጨፈ ነው ህዝባችን። አማራም ራሱን ለመከላከል የመጨረሻውን ጽዋ እየተጎነጨ ያለበት ሁኔታ ነው ያለው። በዚህ መሀል አረመኔው ሥርዓት ከላይ በድሮንና በጀት ከታች በመካናይዝድ እና በእግረኛ ህዝባችንን ለረሀብ ለችግር ዳርጎታል። ከተከሰቱ ችግሮች መካከል በድሮን የወደሙ የግለሰብ መኖሪያ ቤቶች አሉ፣ የተፈናቀሉ ነዋሪዎች አሉ፣ በድሮን የተጨፈጨፉ የወደሙ ንጽሃን አሉ፣ በድሮን ከጥቅሙ ውጭ የሆኑ ትምህርት ቤቶች አሉ፣ የጤና ተቋማት አሉ፣ መድኃኒት ያጡ እናቶች አሉ፣ ወላጆች አሉ። እንደሚታወቀው አምቡላንሶች እና የጤና ጣቢያ ተቋማት በሙሉ የተሽከርካሪዎች እና አገልግሎት ሰጪ ቁሳቁሶች በሙሉ ወራሪው ኃይል በጉልበት ጥይት እየጫነባቸው ሰራዊት እያመለሰባቸው ነው ያለው። በመላው ዓለም የሚገኝ የአማራ ወገናችንና የዚህ ትግል አሸናፊ ሆኖ ለኢትዮጵያውያን እኩልነትን የሚመኝ ኢትዮጵያዊ ሁሉ አሁን ወገኖቻችን ወይም ያዋቅር ነው ድርጅት የጀመረውን የገቢ ማሰባሰብ ፕሮግራም አጠናክሮ ይቀጥል ዘንድ መልእክቴን እያስተላለፍኩ በመላው ዓለም የምትገኙ የፋኖ ደጋፊዎች አማራዎች፣ ለወገናችን ለሚደርስ አገልግሎት እርዳታ ሁሉም አማራ ሁሉም ፋኖ እጁን የዘረጋ በመሆኑ በወገናችን ስም ያላችሁን ወደ ተባለው አካባቢና ወደ ተባለው ዞን በመገኘት በተባለው አድራሻ በመጠቀም ለወገናችሁ ድጋፍ እንድታደርጉ ስንል ለመጠየቅ ሞክራለሁ። ማን ነው አሳስባለሁ። አመሰግናለሁ። መልካም የአማራ ፋኖ በሸዋ የህዝብ ግንኙነት መምሪያ ኃላፊ ፋኖ አብደላ እንድሪስ። እሺ አመሰግናለሁ። እንግዲህ አንተ ምን እንዳልከው አገዛዙ ያለ የሌለ ኃይሉን በሜካናይዝድም በአየርም በእግረኛም ሆኖ የሀገሪቱን በጀት ሙሉ በሙሉ በሚባል ደረጃ በመጠቀም ከዚህ በፊት ሲሰሩ የነበሩትን ሜጋ ፕሮጀክቶች በማጠፍ የአማራን ህዝብ ለአንዴና ለመጨረሻ ጊዜ ከምድር ያጠፋለሁ ብሎ መንቀሳቀስ ከጀመረ እንሆ ሚያዝያ ሶስት የፊታችን ሲመጣ ሁለት አመት ይሞላዋል በይፋ ያ ማለት ከዚህ በፊት ላለፉት አርባና ሀምሳ ዓመታት ያሉት እንደተጠበቁ ሆኖ ማለት ነው በዚህም ምክንያት በርካታ ቅድም ጓድ ማርሼ ሲያነሳ እንደነበረው በርካታ ህጻናት የአማራ ተወላጅ የሆኑ ተማሪዎች ወደ አስር ሚሊዮን የሚጠጉ ከትምህርት ገበታ ውጭ ናቸው በርካታ የጤና ተቋማት ወድቀዋል፣ ወድመዋል፣ አጥፍታቸዋል። አገዛዙ በድሮን በከባድ መሳሪያ ጠፍተዋል። በርካታ እናቶች ለሕክምና የሄዱባቸው የነበሩ መንገዶች እንደዚሁ ተዘግተዋል። መዘጋ ብቻ ሳይሆን ፈራርሰዋል እና በበርካታ ችግር ውስጥ ያለውን የአማራ ሕዝብ አሁን ባለው ሁኔታ እየጠቀመና ያለውን ነገር ለማስተዳደር ሙከራ እያደረገ ያለው የአማራ ፋኖ የዕለት ደራሽ አጠቃላይ ከምግብም ከአልባሳትም ጨምሮ ያለውን ለማስተካከል ሲባል በውጭ ሀገር የሚኖሩ ወንድሞቻችን እኖ ለሁለት ወር ያክል እንቅስቃሴ ሲያደርጉ ከርመዋል። በዛም እንግዲህ በመላ ዓለም የሚገኙ አማራዎች ተሳትፈዋል። አማራዎች ብቻ ሳይሆኑ ሀገር ወዳድ ወይም ደግሞ ሰው የሆኑ ሰው የሆኑ ኢትዮጵያውያንም ተሳትፈዋል በድጋፉ ላይ። ኢትዮጵያውያን ብቻ ሳይሆኑ ሌሎች ዜግነት ያላቸውም የኢትዮጵያ የኢትዮጵያ ተወላጅ የሆኑ ሌሎችም ጭምር እገዛ አድርገዋል። ለዚህም ትልቅ ክብር አለን። በጣም እናመሰግናለን። በድርጅታችን በአማራ ፋኖ በሸዋ ስም ላደረጉትም አስተዋጽኦ ወንድሞቻችን ትልቅ የጀግንነት ታሪክ ነው እና ታሪክ ሲዘክራቸው ይኖራል። በአጋጣሚ ሆኖ በነገ እለት የመዝጊያ ፕሮግራም እንደሚካሄድም ነው የሰማ ነው። ስለሆነም እድሉ ገጥሞን ከገባን እዛም የምንሳተፍ ይሆናል ካልሆነም ላደረጋችሁት የጀግንነት ጊዜያችሁን፣ ሁሉ ገንዘባችሁ፣ ሰውታችሁ ላደረጋችሁት ድጋፍ ያደረገው ማህበረሰብ ሁሉ የከበረ ምስጋና አለን። በቀጣይም እንዲህ አይነት ድጋፎች ተጠናክረው እንደሚቀጥሉ ተስፋ እናደርጋለን። አመሰግናለሁ። እሺ፣ ከልብ አመሰግናለሁ። የአማራ ፋኖ በወሎ ቤተ አማራ የህዙ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው አመሰግናለሁ። ሙልጌታ እንግዲህ ጓዶች እንደጠቀሱት አራቱ የአማራ ፋኖ አደረጃጀቶች በመላው አማራ በተቆጣጠሯቸው ቀጠናዎች ለሰብአዊ ድጋፍ የሚውል ድጋፍ የሚያሰባስብ ግብረ ኃይል በካናዳ እና አሜሪካ በአካባቢው የተቋቋመ እና ባለፉት ሁለት ወራቶች በርካታ ድጋፎችን በማሰባሰብ ተደራሽ ያደረጉበት ሁኔታ አለ። አሁንም በነገ ዕለት ቅዳሜ፣ እንደ አውሮፓውያን አቆጣጠር ኤፕሪል አምስት ሁለት ሺ ሃያ አምስት ዓመተ ምህረት የድጋፍ ማሰባሰብ ፕሮግራም ትልቅ ድግስ አላቸው። በዛ ፕሮግራም ላይ መላው የአማራ ዲያስፖራና እንዲሁም ትግላችንን የሚደግፉ ኢትዮጵያውያን ለሰብአዊ እርዳታ የሚውል ድጋፉ ላይ እርብርብ እንዲያደርጉ እስካሁን ለነበረውም ከፍ ያለ ምስጋና አለን። በአማራ ፋኖ በወሎ ቤተ አማራ ስም እንደ ሁሉም አደረጃጀቶች ምስጋናችን ከፍ ያለ ነው። አሁንም ለምታደርጉት ነገር ከፍ ያለ ምስጋና አለን። ይህንን ጊዜ በመተባበር ከህዝባችን ጋር ሆነን የተሻለ ጊዜ ለማምጣት እንደ አማራም ብቻ ሳይሆን እንደ ኢትዮጵያ መቆም በጣም አስፈላጊ ነው እና ይህንን አስከፊ ስርዓት ለመገርሰስ መደጋገፍ በጣም መተኪያ የሌለው አማራጫችን ነውና ይህንን መደጋገፋችንን አጠናክረን እንድንቀጥል ስንል ጥሪያችንን እናስተላልፋለን። እስካሁን ለነበረውም አሁን ለምታደርጉትም የሰብአዊ ድጋፍና እርዳታ በአማራ ፋኖ በወሎ ቤት አማራ ስም ከልብ የመነጨ ምስጋናና አክብሮት አለን። አመሰግናለሁ። እሺ የአማራ ፋኖ አንድነት በጎንደር የሕዝብ ግንኙነት መምሪያ ኃላፊ በዛሬ ሁለት በስልክ መቆራረጥ ምክንያት አልተገኘልንም። በነገ ሁለት በዘመቻ አንድነት አስራ ስምንተኛ ቀን ሙሉ መረጃዎችን ይዘን የምንመለስ መሆኑን ለአድማጭ ተመልካቾቻችን መግለጽ እንፈልጋለን። አብረን ቆይታ ያደረጉት ግን የአማራ ፋኖ በወሎ ቤት አማራ የሕዝብ ግንኙነት መምሪያ ኃላፊ ፋኖ አበፈንታው፣ የአማራ ፋኖ በሸዋ የሕዝብ ግንኙነት መምሪያ ኃላፊ ፋኖ አብደላ እንድሪስ፣ የአማራ ፋኖ በጎጃም የሕዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸ ጻዩን ነበሩ። ሰሩ እናመሰግናለን። uh,